ነገር ግን በቤተ ክርስቲያንና በቤተ ክርስቲያናችን እንደምታውቁት አንድ መምህር አንድ ካህን ወደ አንድ ደብር ሲሄድ ይጋበዛል። የሴትና የካህን እንግዳ የለውም ይባላል። ስለዚህ ቤተ ክርስቲያን አንድ መሆኗን፣ ቤተ ክርስቲያን የምትገለገለው በፍቅር መሆኗን ለማመልከት ነው እንጂ እዚህ ያሉት ሊቃውንት በእውነት በጣም ታላላቅ ናቸውና። ዞሮ ዞሮ ግን ከቆምኩ ዘንድ አንድ ሁለት ነገር ብያችሁ ወርዳለሁ ማለት ነው። በከመ ዘጸዋዕክሙ ቅዱስ ውእቱ አንትሙኒ ኩኑ ቅዱሳነ በኩሉ ግዕዝክሙ። የጠራችሁ በለው፣ አሁን ድምፃችሁ አይሰማም። የጠራችሁ ቅዱስ እንደሆነ እናንተም በኑሯችሁ ሁሉ ቅዱሳን ሁኑ። የጠራን ውልስቲ ቅዱስ እንደሆነ እኛም በኑሯችን ሁሉ ምንሆን ቃል ገብታችኋል። ከዛሬ በኋላ ኃጢአት እንዳትሰሩ። ይህንን ኃይለ ቃል የተናገረው ቅዱስ ጳውሎስ ነው። ሊቃ ሐዋርያት ቅዱስ ጳውሎስ ነው። የተወደዳችሁ ምዕመናን፣ ቅዱስ ጳውሎስ ቅዱስ ጴጥሮስ ይቅርታ፣ ቅዱስ ጴጥሮስ በአንደኛ መልእክቱ ምዕራፍ አስራ ከምዕራፍ 1 ቁጥር 16 ላይ ያስቀመጠልን ኃይለ ቃል ነው። መልእክቱ ክርስቲያን በህይወቱ ሁሉ የቅድስና ሥራ እንዲሰራ ነው። ምእመናን ክርስቲያን በአርባ ቀኑ ሴቶች በሰማኒያ ቀናቸው የስላሴ ልጅነትን ካገኙ በኋላ ተመልሰው ወደ ርኩሰት መሄድ የለባቸውም። ክርስቲያን ሌሊትም ቀንም የሚያስበው የሚሰራውም የቅድስና ስራ ነው። በዛሬው ዕለት ስንክሳር እንግዲህ አታነቡም፣ አትሰሙም። ቤተ ክርስቲያኒቱ ምናልባት ግዕዝ ስለሆነ ስለማይሰማችሁ ብላ ወደ አማርኛ የአባቶቻችን ታሪክ በደንብ እንድትረዱ እንድታነቡ፣ የእነሱ ህይወት ለእናንተ አስተማሪ እንዲሆን በደንብ አድርጋ ለእናንተ በሚመች አድርጋ ተርጉማ አቅርበዋለች። ግን ከቤተ ክርስቲያን ውጭ ወደ ምእመናን ቤት እስካሁን በእርግጠኝነት ስንክሳር አልገባም። በዛሬው ዕለት ቅድም ስናነብ መጽሐፈ ስንክሳር በተለይ ሦስቱ ቅዱሳን ተመሳሳይ ታሪክ ነው ያላቸው የአቡነ አረጋዊ ታሪክና የገብረ ክርስቶስ የቅዱስ ሙሴ የተባለ የሦስቱ ቅዱሳን ታሪካቸው አንድ ነው። እንግዲህ የአቡነ አረጋዊ ቅድም መምህራችን የእንተ ያሬድም ሲነግሯችሁ ነበረ። በኋላ ደግሞ ታወት ከቆመ በኋላ በደንብ አድርገው የቅዱስ አቡነ አረጋዊ ታሪክ ያው በሳቸው ስለ ተሰበሰበን ይነግሯቸዋል። የሁለቱ የሙሴ ታሪክና የገብረ ክርስቶስ ታሪክ ልንገራችሁ ምእመናን። እነዚህ ሁለቱም አባቶች በጣም የባለ ጸጋ ልጆች ናቸው። የማን ልጆች ናቸው? አልኳችሁ የባለጸጋ ልጆች ናቸው። ሁለቱም ትዳር ይዘው ልጅ እንዲወልዱ አባቶች አባትነቶቻቸው ድሮአቸዋል። የሚገርመው ነገር ግን ምእመናን እንደ ተዳሩ ሙሽሮች እያሉ ያ አሁን የሚያጣላን ገንዘብ፣ ያ አሁን የሚያባላን ገንዘብ፣ ያ አሁን ዓለምን እያመሰ ያለውን ገንዘብ ትተው። ወደ ምናኔ የሄዱ የሚገርማችሁ ነገር እሱ አይደለም ያስደንቀው ተመልሰው ወደ አባታቸው ቤት ተመልሰው እዛ ድሃ ሆነው ከአባታቸው ከሀብቱ የተረፈ ምግብ ምንድን ነው የሚባሉት ፍርፋሪ እየበሉ በዛ ሆነው ጸጋ እንዲቀበሉ አምላካቸውን እግዚአብሔር ሁለቱ የጠየቁ ሰዎች ናቸው የተወደዳቸው ምዕመናን ቅድስና ይሄ ነው አባቶቻችን ለእኛ መስተዋታችን ናቸው። ለእኛ አርአያችን ናቸው። ሐዋርያው ቅዱስ ጳውሎስ ለካህናት የሰጠው አስተምሮ አለ። በቅዱስ ጢሞቴዎስ ምንድን ነው የሚለው? ኩኖም አርአያ ወአምሳለ ለመሃይምናን በቃልከ ወበምግባሪከ በሃይማኖት ወበንጽ ወበፍቅር ልጄ ጢሞቴዎስ ለምታስተምራቸው ምእመናን አራያ ሁና ሁናቸው፣ ምሳሌ ሁናቸው። በምን በቅድስና በምን በንጽህና በምን በሃይማኖት በምን በፍቅር የተወደዳችሁ ምእመናን፣ አባቶቻችን ሐዋርያት እነዚህን ነገሮችን በህይወታቸው በማሳየት ነው ክርስትና በአጭር ጊዜ አስራ ሁለት ሆነው ወደ ዓለም ያዳረሱት እነሱ የፍቅር ሰው ስለነበሩ፣ እነሱ የሃይማኖት ሰዎች ስለነበሩ እነሱ የሚያስተምሩትን ቃል በተግባር የሚተገብሩ ስለሆኑ፣ ምእመናን የዚህ ዘመን ትውልድ አስቸጋሪ የሆነው ምእመናን እኛ እንነግራቸዋለን። በዚህ ዘመን ብዙ አንደበተርቱ፣ ብዙ ሰባኪ፣ ብዙ አስተማሪ አለ፣ ግን አርአያ አንሆናችሁ ማለት ነው። ምሳሌ መሆን አቃተን። የቤተ ክርስቲያን አባቶች በህይወታቸው ለምእመናን አርአያ መሆን ምሳሌ መሆን ሲገባቸው የጠዉ የገንዘብ መውደዱ የተለያዩ ነገሮች ከኛ አለቅም ስላለ፣ ስለዚህ እኛ እናገራለን፣ እናስተምራለን፣ አንዳችም ጠብ ሚል ነገር የለም። ምእመናን፣ ለምን ከልባችን? ስለማናስተምራችሁና ከልባችን ስላልሆነ ማለት ነው። ህይወት ያለው ትምህርት ሲሆን፣ አራያ የሚሆን ምሳሌ የሚሆን አባት ሲገኝ ግን የምእመናን ልብ መለወጥ ቀላል ነው። ምእመናን ስለዚህ ሐዋርያው ቅዱስ ጳውሎስ ለሚያስተምራቸው ምእመናን በስራችሁ ሁሉ፣ በውላችሁ፣ በአዳራችሁ ሁልጊዜ በቅድስና ኑር። ምእመናን ክርስቲያን አንድ ቀን የርኩሰት ስራን የሚሰራ አንድ ቀን የቅድስና ስራ የሚሰራ አይደለም። አንድ ቀን የሚዘፍን አንድ ቀን የሚያመሰግን አንድ ቀን የሚጸልይ አንድ ቀን የሚጨፍር አይደለም። ክርስቲያን ሁሉ ሁሉ ጊዜ የቅድስናን የቅድስና ስራ የሚሰራ ነው። እነዚህ አባቶች አንድ ጊዜ ከአባታቸው ከእናታቸው ከወጡ በኋላ በዛ እስከ መጨረሻ ነው። በጸሎት በስግደት እግዚአብሔር በማመስገን በተጋድሎ ሕይወታቸውን ያሳለፉ እኛ እንደነሱ መሆን እንኳ ቢያቅተን እንደነሱ ሀብትን፣ ንብረትን ቤትን ጥለን መመነን እንኳ ባንችልም፣ ምዕመናን በቤታችን ሆነን ግን የእግዚአብሔር መንግስት እንድንወርስ ተሰጥቶናል ከምንሰራው አስራት በኩራት አውጥተን ቤተ ክርስቲያን አንጸን ለድሆች መጽውተን አካፍለን ተካፍለን በልተን የቅድስና ስራን እንድንሰራ አምላካችን እግዚአብሔር ጸጋን ሰጥቶናል። የተወደዳችሁ ምዕመናን ለእያንዳንዱ የተሰጠው ጸጋ አለ፣ የሚሰራበት ስራ ማለት ነው። ነገር ግን ዋጋ ከእግዚአብሔሩ የሚሰጠው ግን አንድ ነው። በአንደኛ ቆሮንቶስ ምዕራፍ አስራ ሁለት ላይ እንደተጻፈ ለአንዱ መዘመር፣ ለአንዱ ማስተማር፣ ለአንዱ መጸለይ፣ ለአንዱ መስገድ፣ ለአንዱ መመጽወት፣ ለአንዱ አገር ማስተዳደር፣ ለአንዱ መስበክ፣ እነዚህ ሁሉ የተለያዩ ጸጋዎች ናቸው መመናን ነገር ግን እዚህ የምናስተምረውም እናንተም አብረን እኩል ከእግዚአብሔር አንድ አይነት ዋጋ እናገኛለን። አንድ የእግዚአብሔር መንግስት እንወርሳለን። ስራው የተለያየ ነው፣ ጸጋው የተለያየ ነው። ጸጋችንን አውቀን ግን በዛ የምንሰራ ከሆነና በዛ እግዚአብሔር በጠራን ምን ተገብር ከሆነ ሁላችንም ከእግዚአብሔር የሚሰጠን ጸጋ አለ፣ ተወደዳችሁ። ስለዚህ ቅድስናን ለማግኘት ግዴታ ሀገርን መልቀቅ መልቀቅ አይጠበቅብንም። እንደና እንደናውን አረጋዊ ምናልባት እሱ የፍጹማን ነው፣ መመናን። ቢቻል መልካም ነው። ለሃይማኖት ብሎ ለክርስትና ብሎ ሀገርን ለቆ መሰደድ ክርስቶስን መከተል እሱ ትልቅ ነገር ነው። ነገር ግን እንደነሱ እነሱ እንኳን ባንሆን በዚች ባለንበት ዓለም ሆነን እግዚአብሔርን እያገለገልን፣ ለእግዚአብሔር እየተገዛን፣ እየተፋቀርን፣ እየተዋደድን፣ እየተግባባን የእግዚአብሔር መንግስትን መውረስ እንችላለን። የተወደዳችሁ ምእመናን፣ ጥሩ አይደለም ያለን ታውቁታላችሁ። እነዚህ ነገሮች የመጡት በማን ናቸው ከተባለ በሁላችን ስራ ነው፣ የእጃችን ስራን ነው እያገኘን ያለ ነው። ምናልባት ችግሩ የመጣው በዚህ በኩል ነው ብለን ለተለያዩ አቅጣጫ ልሰጥ እንችላለን። ነገር ግን እኔም እናንተም እዚያ አለን። ሁላችንም የሰራናት ኃጢአት ተጠራቅማ ነው አሁን ላለው ነገር በጣም ችግር እየፈጠረ ያለው ወይ ደግሞ ይህንን ዋጋ እየከፈልነው ያለነው እኛ የዘራ ነው ነው ሰው ዘራ አጽድ ሰው የዘራውን ያጭዳል። ማሽላ ዘርቶ ጤፍ አያጭድም። ዳጉሳ ዘርቶ ስንዴ የሚያጭድ ነገር የለም። ስለዚህ የተወደዳቸው ምእመናን ቅዱስ ጴጥሮስ እንደነገረን ሁላችንም የቅድስና ስራ ልንሰራ ይገባናል። እንደ አባቶቻችን አርያ የሆኑ ምሳሌ የሆኑ አባቶቻችን አሉት አሉን የመውቀት የቤታቸውን ቤተሰቦቻቸውን ስልጣናቸውን አሁን አቡነ አረጋዊ ኋላ ይነገራቸዋል። የባለስልጣን ልጅ ናቸው። በቤታቸው ሽሞት ነበረ። በቤታቸው ብዙ ሀብት ነበረ። ነገር ግን ለእግዚአብሔር ብሎ ለእግዚአብሔር መንግስት ብለው ለቅድስና ብለው ሀገራቸው ለቆ ሂደል። ስለዚህ የተወደዳቸው መመናን እንደነሱ ሀገር መልቀቅ ባንችልም በዚህ ዓለም ሆነን እየነገድን ልጆችን እያስተማርን በዚህ ባለንበት ሆነን የእግዚአብሔር ጸጋና የእግዚአብሔር ቅድስና ማግኘት እንችላለንና አምላካችን እግዚአብሔር ሁላችንንም ለቅድስና ጠርቶናልና ሁላችንንም የቅድስና ስራ ሰርተን የዘላለም ህይወት እንድንወርስ አምላካችን እግዚአብሔር ይርዳን። ያስተማረን የመከረን አምላካችን እግዚአብሔር ይክበር ይመስገን። ወደ ቀጣይ ፕሮግራም አመስግኑልን፣ ከፍ አደርጋችሁ መምህራችንን ቃልዎትን ያሰማልን በሉልን። በእድሜ በጸጋ ይጠብቅልን። ከዚህ የበለጠ የሚያገለግሉበትን እግዚአብሔር አምላክ ጸጋውን አብስቶ ከእድሜ ጋር ይስጥልን። እናመሰግናለን። እልል ብላችሁ እግዚአብሔርን አመስግኑት። አመስግኑ፣ ትልል በሉ፣ ለእግዚአብሔር ክብር። ሰላም ለከ፣ ሰላም ለከ፣ ሰላም ለከ፣ ሰላም ለከ አቡነ አረጋዊ ጻድቅ አቡነ አረጋዊ ጻድቅ አቡነ አረጋዊ ጻድቅ አቡነ አረጋዊ ጻድቅ ሰላም ለከ ሰላም ለከ ሰላም ሰላም ለከ አቡነ አረጋዊ ጻድቅ አቡነ አረጋዊ ጻድቅ አረጋዊ ጻድቅ

አቡነ አረጋዊ ባርከኒ፣ አባ ባርከኒ፣ አመስግኑት፣ እልልበሉና እግዚአብሔርን አመስግኑ። በማያቋርጥ ድምፅ ሴቶች በልርታ ከፍ አድርጋችሁ የቃል ኪዳን ታቦቱን አመስግኑ፣ እልልበሉ ለእግዚአብሔር ክብር። ሁላችንም መላ ሰውነታችንን በእጆቻችን ትምህርተ መስቀልና ማትብ በስመ አብ፣ ሁላችሁም አማትቡ። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የተከበሩ አባታችን መላከ አርያም ቆሞስ አባ ኃይለ ማርያም በፈቃዱ የካቴድራላችን